የጉራጌ ዞን ዋና አስተዳዳሪ ቶላጭ ሀገሩማ የሎጁን መሰረተ ድንጋይ በጣሉበት ወቅት እንዳሉት ሎጁ የከተማው ደረጃ ከፍ በማድረግ ከተማው ተመራጭ የቱሪስት መዳረሻ ለማድረግ ያስችላል። የኬር ኢንቨስትመንት ግሩፕ በተሰማራባቸው መስኮች ውጤታማ ተግባር በማከናወን በአርአያነት የሚጠቀስ መሆኑን ገልጿል። ከተማው ከአዲስ አበባ ያለው ቅርበትና በቀጣይ በአካባቢው ግዙፍ የልማት ፕሮጀክቶች የሚገነቡ በመሆናቸው ተመራጭነቱ እንደሚያሳድገው ዋና አስተዳዳሪው ተናግሯል። ሎጁ ያረፈበት አካባቢ አካባቢ በመሰረታዊነት እንዲቀየርና የአካባቢ ማህበረሰብ ተጠቃሚነት እንዲጎለብት ፋይዳው የጎላ በመሆኑ ማህበረሰቡ ፕሮጀክቱን በባለቤትነት መጠበቅ እንዳለበትም መልእክት አስተላልፏል። የወልቂጤ ከተማ ከንቲባ አቶ ሙራድ ከድር ወልቂጤ ከተማን ለኢንቨስትመንት ምቹና ተመራጭ በማድረግ በተለያዩ የኢንቨስትመንት ዘርፎች እንዲሰማሩ እየተሰራ መሆኑን ገልጿል። መንግስት ከተሞችን ዘመኑን የዋጀ ውብ፣ ማራኪና ተመራጭ እንዲሆኑ እየሰራ መሆኑን የገለጹት ከንቲባው መንግስት የፈጠረው መልካም አጋጣሚ በመጠቀም የውጭና የሀገር ውስጥ ባለሀብቶች መዋለ ንዋያቸውን እንዲያፈሱ ጥሪ ከማድረግ ጎን ለጎን ወልቂጤ ከተማ ለመቀየር የተለያዩ የመሰረተ ልማት ዝርጋታዎች እየተከናወኑ መሆናቸውንም አስረድቷል። የኬር ኢንቨስትመንት ግሩፕ ባለቤት አቶ ዮሐንስ ኃይሌ በበኩላቸው የኢንቨስትመንት ግሩፑ በሆቴል፣ በኮንስትራክሽንና በእርሻ ስራዎች በመሰማራት ለበርካታ ዜጎች የስራ እድል መፍጠር ችሏል ብሏል። ሎጁ በሁለት ሄክታር የሚያርፍ ሲሆን በውስጡ የጉራጌን ባህልና ተፈጥሮ ሀብቶችን የሚገልጹ ሰባ መኝታ ቤቶች፣ የስብሰባና የሰርግ አዳራሾች፣ ምቹ የህፃናት መዝናኛዎችና ሬስቶራንት እንደሚገነቡም አብራርቷል። በሁለት ምዕራፍ የተያዙ ግንባታዎች ከ620 ሚሊዮን ብር በላይ ኢንቨስት የሚደረግ ሲሆን ግንባታው እስከ ሶስት ዓመት እንደሚጠናቀቅም አቶ ዮሐንስ ተናግሯል። የአካባቢው ነዋሪዎች ፕሮጀክቱ ለዘመናት ሲጠይቀው የነበሩ የተለያዩ የመሰረተ ልማት ጥያቄዎች ምላሽ ያገኙበት በመሆኑ ፕሮጀክቱ ውጤታማ እንዲሆን የሚጠበቅባቸውን ኃላፊነት እንደሚወጡም ተናግሯል።